ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ው? ነኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይ ሼር ሰብስክራይብ በማድረግ በተሰብ ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታችሁ። ዛሬ ደግሞ አዝናኝና አስተማሪ የሆነው አደይ ድራማ ሰላሳ ሰባት ይዤላችሁ መጥቻለሁ። ዛሬ አሁን ወስናለች። ባለፈው አትወስንም ነበር ማለት እየተደበደበች ይሆን፣ እየተሰደበች ይሆን፣ ዝም እያለች በትዕግስት እያለፈችው ነበር። አሁን ግን ወስናለች። ባሮክና ባሮክና የባሮክ እናት ከቤት እንዳትወጪ የባረኩ እናትም ለባረኩ እንደሰደበችው ለምን አስወጣህብኝ አደይ በጣም ስለምትወዳት ለአደይ በጣም ነው የምትወዳት። የባረኩ እናት እና እንደ ልጇ ነው የምታያት። ለምን እሷ ለምን ከቤት አባረርክልኝ ብላ እንዳዘነችበት እሱ ደግሞ ውሳኔው ትክክል እንዳልሆነ የፍቅር የፍቅር ሰምተው ለእሷ ክፉ ንግግርና ና እንዲሁም ከቤት ማባረር እንዳልነበረበት ተጸጽቶ ማለት ነው እንደተጸጸተ ለእላ እየነገረው ነበር። ለእላ ነግሮት፣ እሱም በቃ ይቅርታ ጠይቃትና እንድትመለስ ብሎ ስጠይቋት እሷ ከሁን በኋላ በቅቶኛል፣ ከሁን በኋላ ነገሮች እስከማስተካከል ብዬ ነው ዝም ብዬ የነበርኩት እንጂ ካን በኋላ በቃኝ በቃኝ ብላ በቃ ብሬ ስጡኝና እኔ እወጣለሁ ብላ እንደ ወሰነች ነው ውዶችዬ ወስናለች። ከሆን በኋላ ከዛ እንደዚ ብላ ብሯ ሰጥቷትም ብትወጣም መንገድ ላይ ራሷ ስራ ነው የተገኘችው ማለት ነው። አሁን ኤላና ልሚ ፍቅራቸው እያጣጣም ነው። ስጋት አለባት። ለሚ ግን እሱም በኤላ ስለምትተማመን ተማምን ደስተኛ ናት፣ ደስተኛ ናት። እና እንደዛ ነው ይ ዳዊትም አጣብቅኝ ውስጥ ነው ያለው። እህቱም በእህቱም እንደውም ኤላን እንደውም አደይም ከበት መውጣቷ ደብሮት ነው ያለው ምክንያቱ እህቱን ከፍቅር እየተስማማች አይደለም ከፍቅር ስለማትስማማ ልወጣ ነው በቃ ልሄድ ነው ወኔ ወደ ቤት ውሰደኝ ወደ ቤታችን ውሰደኝ እያለት እየጨቀጨቃቸው ነው አደይ ደግሞ አኩርፋ እንደወጣች ፍቅር እንዳባረረቻት ኤልዱና ኤልዱና ዳዊት ቤታቸው አይደለም ሰው ቤት ነው ያሉት እና ከዛ እንደልባቸው መሆን አይችሉም እንድትባረር አይፈልግም እሱ። ግን ፍቅር ቤቱ የእሷ ስለሆነ አባረረቻት ማለት ነው። ለዳውት ስለምትወደው በቃ የእሷ ፍቅር ነው የምታየው እሱ እሱ አይወዳትም እሷ ግን በቃ የእሷ ፍቅር እያየች ለአዴ በቅናት አሳቃየቻት ማለት ነው። እና እዚ ላይም ኤሉ ሰክራለች። ልምድ ነው እንደዚህ የምትወኝ። ምን ሆነች ነው እንደዚህ እየሆንሽ ያለሽው ስትላት፣ አዴ ይቺ ከአንቺ ጋር የምትሄደው ለምለም ለምና ልምድ ነው ከቤታችን ውልቅ የማትሉልን ከወንድሜና ከራሳችን ለምን አትወርዱ? አንቺም ወንድሜ በአንቺ ምክንያት እየጠጣ ራሱ እየጎዳ ነው ይች ለምለምም እንደዛ አደረገችኝ ኔ ፍቅረኛ የወስዳ እንደዚህ እያሳቃየች ነው ብላ ተቆጣች ማለት ነው እሷም አኮረፈች እሷም ለአዴይም ትታት ሄደች ማለት ነው ትታት ትታት ወጣች ወደ ውጭ ማለት ነው ውዶች እና ለንጉስ ምን አለችው አዴይ። እዚህ ላይ እየጠበቋት ነበር። መቼ ነው የምትመጣው? ይሄ ዳይመንድ የምባል አውሬ የምር በጣም ነው የሚያናድደኝ። አስሪ ድራማ ቢሆንም ግን ያናድዳል፣ ሁኔታው ያናድዳል። ይች ምስኪን አዴ ምንም ባላጠፋችበት ምንም ባልዋለችበት ለብርብሮ እንደዚህ ጨከነባት። እንደሁም ደግሞ ቤተሰባም ጭምር እኮ ነው። እና እየጠበቋት ነበር። ወደ ቤት ከወሰዷት በኋላ ምን አለችው? ንጉስ፣ ለምንድን ነው አንድ ጥፋት ላይ ጥፋት ምን ትጨምረው? ባለፈው እንደዚህ ስቃድ ስህብ፣ አሁን ደግሞ ለምዝም ትላለህ አለችው። እሱ ደግሞ እኔ እኮ ምንም ማድረግ አልችልም። እኔ መንገድ ላይ ወድቅስ ስላገኘሽ ነው ስላገኘንሽ ነው ይዘንሽ መጣ ነው እጅ ሴት አሰራው ደግሞ ላይ እየመታሽ እየመታች ስላስቸገርሽ፣ ሆኖ ነው ይቅርታ አላት። ማለት ነው ይቅርታ አላት። እሷም በጣም ተናዳለች። በጣም በጣም ተናዳለች። ብቶች እሷ ላይ ለምን እንደምን እንደዚህ እየሆነ እንዳለው ሁሉ ነገር ተዋሳስቦባት ማለት ነው። እዛ ደግሞ ፍቅ አደ እቺ ኤል ደግሞ

ተወኝ ተወኝ፣ ጭቅጭቅ ጠልቼ ነው የመጣሁት፣ ጭቅጭቅ ጠልቼ ነው የመጣሁት ተወኝ አለችው። ጨቅጫቃነሽ ጨቅጫቃነሽ፣ ሄጌ ነ ማለት እንደፈለግ ተርጉሙ፣ እንደፈለግ አስበው አለችው። እሱም እሱም ዝም አለ። መጽሐፍ እያነበበ ነበር ዝም አለ ማለት ነው፣ ዝም አለ። እቺ አደይ ግኔት ነው የሄደችው አለው፣ አደይ ግኔት ነው የሄደችው አላት ማለት ነው። አላቅም እኔ ማቆም ነገር የለኝም

ሌላም ክልምልም አለች ብሎ ነው እያሰበ ያለው ማለት ነው። ውዶችዬ እና አንዳንዴ በህይወታችን አንዳንድ ነገሮች ሲፈጠሩ ሁሉ ነገሩ ስብስብስብስብስብ ይብለናል ማለት ነው። የማያልፍ ይመስለናል። የሚያልፍ ችግር የማያልፍ ይመስለናል። በተለይ አንዳንዴ ደስታ ስገጥምም አንዳንዴ ደስታውም ይደራረባል። ሀዘንም እንደዛ ስከፋ እንደዛ አንዴ ግን ሲያልፍ ሁሉ ነገር ሲስተካከል ግን ጣፋጭ ይሆናል፣ በትዕግስት የታለፈ ነገር ማለት ነው። እና አዴ ላይም ይሄ ነው እየደረሰ ያለው። ሳትውልበት ያልዋለችበት በፍቅር ምክንያት በፍቅር ተንኮል ምክንያት እየተሰቃየች ነው፣ እየሰቃየዋት ነው። እዚ ላይ ደግሞ ዳዊት ደግሞ እህት ሰክራበት፣ በቃ በጣም ጨንቀውት አንዴ ወደ ቤት ወሰደኝ፣ ከፍቅር ጋር አልተስማማሁም። እሱ ለምንድነው እንደዚህ የምትሆኝው ለምንድነው ብለው ስቆጣት፣ እሷ ደግሞ ለምን እንደዚህ ትለኛለህ እኔ ቤት ይሄ ቤት አልተመቸኝም፣ በቃ ወደ ቤቴ ወሰደኝ፣ ወደ ቤቴ የምትወስደኝ ከሆነ ከወይም ከዚ ቤት እንውጣ እያለች እያስቸገረችው ነው ማለት ነው ነው ወንድሞ ለወንድሙ እያስቸገረችው ነው ማለት ነው። እሱ ደግሞ ሽለትነስ ጊዜ ለምንድነው ነው አሁን የድነድ ምትዩ ኤላ እኮ የራሱ ፍቅረኛ ያለው፣ የራሱ ፍቅረኛ ስላለው ነው። አትጂ አትረብሽ አልኩሽ እንጂ ሌላ አይደለም። እህት ያላት ማለት ነው። እሷ ግን አልቻለችም። እሱ ደግሞ ኤላ ደግሞ የራሱ ፍቅረኛ የልጅነቱ ፍቅረኛ አለችው፣ ለምለም አለችው ማለት ነው። ንስቴ ብሎ የሚያስባት እሷ ግን አታስብም። ይሄ ሁሉ አይታያትም ስለምትወደው የሁላ አይታያትም ማለት ነው። እና ዳዊትም ለራሱ ችግር ውስጥ ላይ ነው። አንዴ በመጠጥ እራሱ ይሄድ እንዝዛል። አንዴ አሁን ደግሞ እሱ ሰክረው ተኝቶ እያለ መጣች ፍቅር፣ ፍቅር ማለት ነው። ፍቅር መጥታ ከሱ ጋር ተኛች ማለት ነው። እሱ የምወደው ለ የምወዳት ለአደይ ነው። በቃ ሁሉ ነገር የወሰደችው አደይ ናት። እሷ ደግሞ አሳዳጅ እና እሷ ታሳድደዋለች እሱ ደግሞ የምወዳትን ያሳድዳል ማለት ነው። ለእሷ ይከተላል እና በክፍል ልጆች በክፍል ሰላሳ ሰባት ይመስል ነበር። ሰላሳ ስምንት እንገናኛለን። ባይ ባይ እስከ ሳ ላይ ከእርሳብ ስከራቢ ያደረጋችሁ